ሰላም ቅዱሳን የመጽሐፍ ቅዱስ ንባባችን ዛሬ 39ኛ ቀኑ ላይ ደርሷል። በ39ኛ ቀናችን የምናነባው የእግዚአብሔር ቃል ክፍል ኦሪት ዘሁልቁ ምዕራፍ 4፣ 5 እና 6ን ይሆናል። በጌታ በኢየሱስ ስም አነባለው አብራችሁኛ አንብቡ። ምዕራፍ 4 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ከሌዊ ልጆች መካከል በየወገናቸው በየአባቶቻቸው ቤቶች የቀአትን ልጆች ድምር ውሰድ። ከ30 ዓመት ጀምሮ እስከ 50 ዓመት ድረስ በመገናኛው ድንኳን ይሰሩ ዘንድ ለአገልግሎት የሚገቡበትን ሁሉ ትደምራለህ። በመገናኛው ድንኳን በንዋየ ቅድሳቱ ዘንድ የቀአት ልጆች ስራ ይህ ነው። ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያውርዱ፣ የምስክሩንም ታቦት ይጠቅልሉበት፣ በላዩም የአስቆጣውን ቁርበት መሸፈኛ ያደርጉበት። ከእርሱም በላይ ሁለንተናው ሰማያዊ የሆነ መጎናጸፊያ ይዘርጉበት፣ መሎጊያዎቹንም ያግቡ። በገጽ ህብስት ገበታ ላይ ሰማያዊውን መጎናጸፊያ ይዘርጉበት። በእርሱም ላይ ወጭቶቹን፣ ጭልፋዎቹንና ጽዋዎቹንም ለማፍሰስም መቅጃዎቹንም ያደርጉ። ሁል ጊዜ የሚኖር እንጀራ በእርሱ ላይ ይሁን። በእነርሱም ላይ ቀይ መጎናጸፊያ ይዘርጉ። በአስቆጣውም ቁርበት መሸፈኛ ይሸፍኑት። መሎጊያዎቹንም ያግቡ። ሰማያዊውንም መጎናጸፊያ ይውሰዱ። የሚያበራውን መቅረዝ ቀንዲሎቹን፣ መኮስተሪያዎቹንም፣ የኩስታሪ ማድረጊያዎቹንም እርሱንም ለማገልገል የዘይቱን እቃዎች ሁሉ ይሸፍኑ። እርሱና እቃዎቹ ሁሉ በአስቆጣ ቁርበት መሸፈኛ ውስጥ ያደርጉ። በመሸከሚያውም ላይ ያደርጉት። በወርቁም መሰዊያ ላይ ሰማያዊውን መጎናጸፊያ ይዘርጉበት። በአስቆጣም ቁርበት መሸፈኛ ይሸፍኑት። መሎጊያዎቹንም ያግቡ። በመቅደስም ውስጥ የሚያገለግሉበትን የማገልገያውን እቃ ሁሉ ይውሰዱት፣ በሰማያዊ መጎናጸፊያ ውስጥ ያስቀምጡት፣ በአስቆጣም ቁርበት መሸፈኛ ይሸፍኑት፣ በመሸከሚያውም ላይ ያድርጉት። አመዱንም ከመሰዊያው ላይ ያስወግዱ፣ ሐምራዊውንም መጎናጸፊያ ይዘርጉበት። የሚያገለግሉበትን ዕቃውን ሁሉ ማንደጃዎቹን፣ ሜንጦዎቹን፣ መጫሪያዎቹንም፣ ድስቶቹንም የመሰዊያውንም እቃ ሁሉ ያስቀምጡበት፣ በእርሱም የአስቆጣም ቁርበት መሸፈኛ ይዘርጉ፣ መሎጊያዎቹን ያግቡ ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያ ጊዜ የቃት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ነዋያ ቅድሳቱን አይንኩ። በመገናኛ ድንኳን ዘንድ የቃሃት ልጆች ሸክም ይህ ነው። የካህኑም የአሮን ልጅ አልአዛር በመብራቱ ዘይት፣ በጣፋጩ ምጣን ላይ ሁል ጊዜ በሚቀርበው በእህሉ ቁርባንና በቅባቱ ዘይት ላይ ይሾም። ማደሪያውን ሁሉ በእርሱም ውስጥ ያለውን ሁሉ መቅደሱንና ዕቃውን ይጠብቃል። እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው። የቃሃትን ወገኖች ነገድ ከሌዋውያን መካከል አታጥፏቸው። ነገር ግን ወደ ቅድስተ ቅዱሳን በቀረቡ ጊዜ በሕይወት ይኖሩ ዘንድ እንጂ እንዳይሞቱ እንዲሁ አድርጉላቸው። አሮን ልጆቹ ይግቡ፣ ለሰውም ሁሉ ስራውንና ሸክሙን ይዘዙ። ነገር ግን እንዳይሞቱ ነዋያ ቅድሳቱን ለድንገት እንኳን ለማየት አይግቡ እግዚአብሔር ሙሴን እንዲህ ብሎ ተናገረው የጌድሶን ልጆች ድምር ደግሞ በየአባቶቻቸው ቤቶች በየወገኖቻቸው ውሰድ የመገናኛውን ድንኳን ስራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከሰላሳ አመት ጀምሮ እስከ አምሳ አመት ድረስ ቁጥራቸው የጌድሶናውያን ወገኖች ስራ በማገልገልና በመሸከም ይህ ነው የማደሪያውን መጋረጆች የመገናኛውንም ድንኳን መደረቢያውንም በላዩም ያለውን የአስቆጣውን ቁርበት መደረቢያ የመገናኛውንም ድንኳን ደጃፍ መጋረጃ በማደሪያውና በመሰዊያው ዙሪያ ያለውን የአደባባዩን መጋረጃ የአደባባዩንም ደጃፍ መጋረጃ አውታሮቻቸውንም ለማገልገል የሚሰሩበትን እቃ ሁሉ ይሸከሙ በዚህ ያገልግሉ። የጌድሶናውያን አገልግሎት ሁሉ ሸክማቸውም ሁሉ ስራቸውም ሁሉ በአሮንና በልጆቹ ትእዛዝ ይሁን። የሚደርስባቸውንም ሸክም ሁሉ ትነግሯቸዋላችሁ። የጌድሶናውያን ወገኖች አገልግሎት በመገናኛው ድንኳን ዘንድ ይህ ነው። ከካህኑ ከአሮን ልጅ ከኢታምር እጅ በታች ይሆናሉ። የሜራሪንም ልጆች በየወገናቸው በየአባቶቻቸው ቤቶች ቁጠራቸው። የመገናኛውን ድንኳን ስራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው። በመገናኛው ድንኳን ዘንድ ባለው አገልግሎታቸው ሁሉ የማደሪያውን ሳንቆች መወርወሪያዎቹንም ተራዳዎቹንም እግሮቹንም በዙሪያ የሚቆሙትንም የአደባባዩን ምሰሶዎች እግሮችም ካስማዎቹም አውታሮቹም እቃዎቹና ማገልገያዎቹ ሸክማቸው ነው። የሚጠብቁትንም የሸክማቸውን እቃ ሁሉ በስማቸው ቁጠሩ። የሜራሪ ልጆች ወገኖች አገልግሎት በመገናኛው ድንኳን ዘንድ ከካህኑ ከአሮን ልጅ ከኢታምር እጅ በታች በየ አገልግሎታቸው ሁሉ ይህ ነው። ሙሴና አሮንም የሕዝቡን ማለቆች የቀዓትን ልጆች በየወገኖቻቸው በየአባቶቻቸው ቤቶች ቆጠሯቸው። በመገናኛው ድንኳን ውስጥ ይሰሩ ዘንድ ወደ አገልግሎት የገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉትን ቆጠሯቸው በየወገናቸውም ከእነርሱ የተቆጠሩት 2750 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከቀዓታውያን ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገኖቻቸውም በየአባቶቻቸው ቤቶች የተቆጠሩት የጌድሶን ልጆች በመገናኛው ድንኳን ውስጥ ይሰሩ ዘንድ ለአገልግሎት የገቡት ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት በየወገኖቻቸው በየአባቶቻቸው ቤቶች የተቆጠሩት 2630 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ በመገናኛው ድንኳን ውስጥ ያገለገሉት ሁሉ ከጌድሶን ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገኖቻቸውም በየአባቶቻቸውም ቤቶች ከሜራሪ ልጆች ወገኖች የተቆጠሩት በመገናኛው ድንኳን ውስጥ ወደ አገልግሎት የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት በየወገናቸው የተቆጠሩት 3200 ነበሩ። እግዚአብሔር በሙሴ እጅ እንዳዘዘ ከሜራሪ ልጆች ወገኖች የተቆጠሩት ሙሴና አሮን የቆጠሯቸው እነዚህ ናቸው። በየወገናቸውና በየአባቶቻቸው ቤቶች ከሌዋውያን የተቆጠሩት ሁሉ ሙሴና አሮን የእስራኤል አለቆች የቆጠሯቸው በመገናኛው ድንኳን ውስጥ ስራውን ለመስራትና እቃውን ለመሸከም የገቡት ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ያሉት ከእነርሱ የተቆጠሩት 8580 ነበሩ። እንደ እግዚአብሔር ትእዛዝ እያንዳንዳቸው በየአገልግሎታቸውና በየሸክማቸው በሙሴ እጅ ተቆጠሩ። እግዚአብሔር ሙሴን እንዳዘዘ እንዲሁ በእርሱ ተቆጠሩ። ምዕራፍ አምስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ የእስራኤል ልጆች ለምጻሙን ሁሉ ፈሳሽ ነገርም ያለበትን ሁሉ በሬሳም የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዛቸው። ወንዱንና ሴቱን አውጡ፤ እኔ በመካከሉ የማድርበትን ሰፈራቸውን እንዳያረክሱ ከሰፈሩ አውጧቸው። የእስራኤልም ልጆች እንዲሁ አደረጉ፤ ከሰፈሩ አወጧቸው። እግዚአብሔር ሙሴን እንደተናገረው የእስራኤል ልጆች እንዲሁ አደረጉ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፦ ለእስራኤል ልጆች ንገራቸው፤ ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሰራውን ኃጢአት ቢሰራ፣ በዚያም ሰው ላይ በደል ቢሆን፣ በሰራው ኃጢአት ይናዘዝ፤ የወሰደውም በሙሉ ይመልስ፤ አምስተኛውንም ይጨምርበት፤ ለበደለውም ሰው ይስጠው። ነገር ግን ይመልስለት ዘንድ ሰውየው ዘመድ ባይኖረው፣ ስለ በደል ለእግዚአብሔር የሚመልሰውን ነገር ለካህኑ ይሁን። ይህም ስለ እርሱ ማስተሰሪያ ከሚደረግበት አውራ በግ በላይ ይጨምር። የእስራኤል ልጆች ለካህኑ የሚያቀርቡት የተቀደሰ የሰው ነገር ሁሉ፣ ሰውም ለካህኑ የሚሰጠው ሁሉ ለእርሱ ይሁን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው የማንኛውም ሰው ሚስት ከእርሱ ፈቀቅ ብትል በእርሱም ላይ ብትበድል ከሌላም ሰው ጋር ብትተኛ ከባሏም ዓይን ቢሸሸግ እርሷም ተሰውራ ብትረክስ ምስክርም ባይኖርባት በምንዝርም ባትገኝ በባሏ ላይ የቅናአት መንፈስ ቢመጣበት እርሷም ስትረክስ ስለሚስቱ ቢቀና ወይንም እርሷ ሳትረክስ የቅናአት መንፈስ ቢመጣበት ስለሚስቱም ቢቀና ያ ሰው ሚስቱን ወደ ካህኑ ያምጣት። የኢፍ መስፈሪያም አስረኛ እጅ ገብስ ዱቄት ቁርባን ስለ እርሷ ያምጣ፤ የቅናአት ቁርባን ነውና ኃጢአትን የሚያሳስብ የመታሰቢያ ቁርባን ነውና ዘይት አያፍስስበት፣ እጣንም አይጨምርበት። ካህኑም ያቀርባታል፣ በእግዚአብሔር ፊት ያቆማታል። ካህኑም የተቀደሰ ውሃ በሸክላ ዕቃ ይወስዳል። ካህኑም በማደሪያ ውስጥ ካለው ትቢያ ወስዶ በውሃ ላይ ይረጨዋል። ካህኑም ሴቲቱን በእግዚአብሔር ፊት ያቆማታል፣ የሴቲቱንም ራስ ይገልጣል። በእጇም ለመታሰቢያ የሚሆነውን የእህል ቁርባን ለቅናት ቁርባን ያኖራል፣ በካህኑም እጅ እርግማንን የሚያመጣው መራራ ውሃ ይሆናል። ካህኑም ያምላታል፣ ሴቲቱንም እንዲህ ይላታል፦ ሌላ ወንድ አልተኛሽ ባልሽንም አልተውሽ ራስሽንም አላረከስሽ እንደሆነ ርግማንን ከሚያመጣ ከዚህ መራራ ውሃ ንጹህ ሁኚ። ነገር ግን ባልሽን ትተሽ ረክሰሽ እንደሆነ ከባልሽም ሌላ ከወንድ ጋር ተኝተሽ እንደሆነ፣ ካህኑም ሴቲቱን በመርገም መሐላ ያመላታል። ካህኑም ሴቲቱን እግዚአብሔር ጭንሽን እያሰለለ ሆድሽንም እየነፋ እግዚአብሔር ለመርገምና ለመሐላ በሕዝብሽ መካከል ያድርግሽ፣ እርግማንንም የሚያመጣው ይህ ውሃ ወደ ሆድሽ ይግባ፣ ሆድሽንም ይንፋው፣ ጭንሽንም ያበስብሰው ይላታል። ሴቲቱም አሜን አሜን ትላለች። ካህኑም እነዚህን መርገሞች በሰሌዳ ይጽፈዋል በመራራ ውሃም ይደመስሰዋል። እርግማንም የሚያመጣውን መራራ ውሃ ለሴቲቱ ያጠጣታል። የእርግማኑም ውሃ በገባበት ጊዜ መራራ ይሆናል። ካህኑም የቅንዓቱን የእህል ቁርባን ከሴቲቱ እጅ ይወስዳል። የእህሉንም ቁርባን በእግዚአብሔር ፊት ይወዘውዘዋል፣ ወደ መሰዊያውም ያመጣዋል። ካህኑም ከእህሉ ቁርባን አንድ ፍኝ ሙሉ ለመታሰቢያ ወስዶ በመሰዊያው ላይ ያቃጥለዋል። ከዚያም በኋላ ለሴቲቱ ውሃውን ያጠጣታል። ውሃውን ካጠጣት በኋላ እንዲሁ ይሆናል። ረክሳና በባሏ ላይ አመንዝራ እንደሆነች እርግማንን የሚያመጣው ውሃ ገብቶ መራራ ይሆንባታል፣ ሆዷንም ይነፋል፣ ጭኗም ይሰለስላል ሴቲቱም በሕዝብ መካከል ለመርገም ትሆናለች። ያልረከሰች ያለ ኖርም እንደሆነች ንጹህ ትሆናለች፣ ልጆችንም ታረግዛለች። ሴት ባሏን ትታ በረከሰች ጊዜ ወይም በሰው ላይ የቅንአት መንፈስ በመጣበት ጊዜ ስለሚስቱም በቀና ጊዜ የቅንአት ሕግ ይህ ነው። ሴቲቱንም በእግዚአብሔር ፊት ያቁማት፣ ካህኑም እንደዚህ ሕግ ሁሉ ያድርግባት። ሰውየም ከኃጢአት ንጹህ ይሆናል፣ ሴቲቱም ኃጢአቷን ትሸከማለች። ምዕራፍ ስድስት እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል፣ ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያደርግ። ከወይን ወይም ከሌላ ነገር የሚገኘውን ሆምጣጤ አይጠጣ። የወይንም ጭማቂ አይጠጣ። የወይንም እሸት ወይም ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡ ፍሬ ጀምሮ እስከ ገፈፎው ድረስ አይብላ። ራሱን ለመለየት ስዕለት ባደረገበት ወራት ሁሉ በራሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል፤ የራሱንም ጠጉር ያሳድጋል። ለእግዚአብሔር ራሱን የተለየ ባደረገበት ወራት ሁሉ ወደ ሬሳ አይቅረብ። ለአምላኩ ያደረገው ስዕለት በራሱ ላይ ነው እና አባቱ ወይም እናቱ ወይም ወንድሙ ወይም እህቱ ሲሞቱ ሰውነቱን አያርክስባቸው። ራሱን የተለየ ባደረገበት ወራት ሁሉ ለእግዚአብሔር የተቀደሰ ነው። ሰውን ባጠገቡ ድንገት ቢሞት የተለየውም ራሱን ቢያረክስ እርሱ በሚነፃበት ቀን ራሱን ይላጭ፤ በሰባተኛውም ቀን ይላጨው። በስምንተኛው ቀን ሁለት ዋኖሶች ወይም ሁለት የርግብ ግልገሎች ወደ መገናኛው ድንኳን ደጃፍ ወደ ካህኑ ያምጣ። ካህኑም አንዱን ለኃጢአት መስዋዕት፣ ሁለተኛውንም ለሚቃጠል መስዋዕት ያቀርበዋል። በሬሳም የተነሳ ኃጢአት ሰርቷልና ያስተሰርይለታል። በዚያም ቀን ራሱን ይቀድሰዋል። ራሱን የተለየ ያደረገበትን ወራትም ለእግዚአብሔር ይቀድሳል። የአንድ ዓመትም ተባዕት ጠቦት ለበደል መስዋዕት ያምጣ። ናዝራዊነቱ ግን ረክሷልና ያለፈው ወራት ሁሉ ከንቱ ይሆናል። የመለየቱ ወራት በተፈጸመ ጊዜ የናዝራዊ ህግ ይህ ነው። ወደ መገናኛ ድንኳን ደጃፍ ይቅረብ፣ ቁርባኑንም ለእግዚአብሔር ያቅርብ። ነር የሌለበትን የአንድ ዓመት ተባት ጠቦት ለሚቃጠል መስዋዕት፣ ነርም የሌለባትን የአንድ ዓመት ንስት ጠቦት ለኃጢአት መስዋዕት፣ ነርም የሌለበትን አውራ በግ ለደህንነት መስዋዕት፣ አንድ ሌማተም ቂጣ እንጀራ በዘይት የተለወሰ ከመልካም ዱቄትም የተሰሩ እንጎቻዎች፣ በዘይት የተቀባ ስስ ቂጣ፣ የእህሉንም ቁርባን የመጠጡንም ቁርባን ያቅርብ። ካህኑም በእግዚአብሔር ፊት ያቀርበዋል የኃጢአቱንም የሚቃጠሉን መስዋዕት ያሳርግለታል። አውራውንም በግ ለደህንነት መስዋዕት ከሌማቱ ቂጣ እንጀራ ጋር ወደ እግዚአብሔር ያቀርባል። ካህኑም ደግሞ የእህሉን ቁርባንና የመጠጡን ቁርባን ያቀርባል። ናዝራዊውም የተለየውን የራሱን ጠጉር በመገናኛው ድንኳን አጠገብ ይላጫል። የመለየቱንም ራስ ጠጉር ወስዶ ከደህንነት መስዋዕት በታች ወዳለው እሳት ይጥለዋል። ካህኑም የተቀቀለውን የአውራ በግ ወርች፣ ከሌማቱም አንድ ቂጣ እንጎቻ፣ አንድም ስስ ቂጣ ይወስዳል። የተለየውንም የራስ ጠጉር ከተላጨ በኋላ በናዝራዊ እጆች ላይ ያኖራቸዋል። ካህኑም እነዚህን ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። ይህም ከሚወዘወዘው ፍርምባና ከሚነሳው ወርች ጋር ለካህኑ የተቀደሰ ነው። ከዚያም በኋላ ናዝራዊው ወይን ይጠጣ ዘንድ ይችላል። ስዕለቱን የተሳለው ናዝራዊ እጁም ከሚያገኘው ሌላ ስለ ናዝራዊነቱ ለእግዚአብሔር የሚያቀርበው የቁርባኑ ሕግ ይህ ነው። ስዕለቱን እንደተሳለ እንደ ናዝራዊነቱ ሕግ እንዲሁ ያደርጋል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮንና ለልጆቹ ንገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው፤ እግዚአብሔር ይባርክህ ይጠብቅህም፤ እግዚአብሔር ፊቱን ያብራልህ ይራራልህም፤ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ። እንዲሁ ስሜን በእስራኤል ልጆች ላይ ያደርጋሉ፣ እኔም እባረካቸዋለሁ ይላል። ሁልጊዜ ምሽት ሶስት ሰዓት ላይ በቲክቶክ እና በቴሌግራም ደግሞ የእግዚአብሔርን ቃል በጥልቀት ስለምናጠና ወደዛ እንድት መጡ እየጋበዝኳችሁ የዛሬ ንባባችን ይሄንን ይመስል ነበረ። ጸጋ ይብዛላችሁ።